እያሳሰበ የመጣው የኢትዮጵያ የህክምና ወይም የጤና ባለሙያዎች ጥያቄና ስራ አድማ እናደርጋለን በምሉ ዙሪያ የወጡት መረጃዎችን በማስመልከት እንዴት ነው ነገሩስ? ወዴት እየሄደ ነው? ሀኪሞቹስ ምን እያሉ ነው? አሁን የወጡት መረጃዎች ከፈጣሪ በታች በትክክል ከፈጣሪ በታች ሰውን የሚረዱት ለሰው ልጅ የሚያስፈልጉት የህክምና ወይም የጤና ባለሙያዎች ናቸው። በአሁን ሰዓት ህክምና በዘመናዊ መልክ ባይመጣ በድሮ ባህላዊ ህክምናዎች ለህዝቡ ሲጠቅሙና ሲያገለግሉ ነበር። ከዘመናዊና ከባህላዊ ልዩነት የባህላዊ በደንብ ጥናትና ምርምር ባይደረግበትም በርካቶችንም ታድጓል። በዛው ልክ ደግሞም በህክምናም ህይወታቸው ያለፉ አልጠፉም። በማለት በርካቶቹ ሀሳባቸውን ስገልጹም የዘመናዊ ህክምና ለኢትዮጵያም ለዓለምም ምን ያህል አስፈላጊነቱን የታየበት ክስተትም ነው በማለትም ነው የወጡት መረጃዎች የሚያሳዩት። በተለይ በህክምና በባህላዊ የማይቻሉት በብዙ ዘመናዊ ሰዎች ስድኑ ይታያል። ለምሳሌ ቀዶ ጥገና ለምሳሌ ኩላሊት ንቅለ ተከላ የተለያዩ ነገሮች ወሳኝ ወሳኝ የሆኑት የተለያዩ ስራዎች የሚከናወኑት በሀኪሞች ነው። ታዲያ ከፈጣሪ በታች ሰውን የምረዱትና የምደግቡት ሀኪሞች ናቸው ቢባሉ የማይካድ ሀቅ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። ኢትዮጵያ ላይ ደግሞ እንደምታወቀው ሀኪም መሆን ቀላል አይደለም። ከፍተኛ ውጤት ማምጣት ያስፈልጋል በተለይ ዩኒቨርሲቲ ላይ ከፍተኛ መግቢያ ውጤት አምጥቶ እንደገና ደግሞ እዛ ያለው ፈተና የንባብ ጊዜያቸው በጣም ከፍተኛና ዋጋ የሚያስከፍሉ ጊዜያትን አሳልፈው እንደሚወጡ ምንም ጥርጥር የሌለ የአደባባይ እውነታ እንደሆነ በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ እውነታዎችም ያስረዳሉ ታዲያ ሀኪሞች የማይከፍሉት መስዋዕትነት ምን አለ በማለትም ነው በርካቶቹም እየገለጹ ያሉት ዶክተሮች ታዲያ ከፈጣሪ በታች በመሆን የበርካቶችን ነፍስ እየታደጉና እየተረባረቡ በርካቶቹ ሜዳ ላይ የሚቀሩት ወላጆቻቸውን በጣም በሚገርም ሁኔታ ልጆቻቸው ሲሉ ከፍተኛ ርብርብ በማድረግ ሲያደኑና የልጆቻቸው ሕይወትም ጎዳና ከመውጣት ስታደጉም ይስተዋላል። ታዲያ ሀኪሞች የሚከፍሉት መስዋዕትነት አያሌ ነው፣ ተቆጥሮ የማያልቅ ውለታ አለብን በማለትም ነው በርካቶቹ ሀሳባቸውን እየገለጹ ያሉት ኢትዮጵያ ላይ በጣም አሁን ሰሞኑን የተነሳው የህክምና ባለሙያዎች ደሞዝ በጣም ዝቅተኛ ነው። በተለይ ተቀጥሮ ለምስሩት በጣም አስቸጋሪና ከባድ እንደሆነ ጀመረም ነው። ምክንያቱም ደግሞም በግል ሲሆን ችግር የለውም። በግል በጣም ለመስራት ይመቻል። ህክምና እሱ ደግሞ አቅም ይጠይቃል። በዛ ላይ ደግሞ ህዝብን መታደግ አይቻልም። ስር ያለው ምስኪንና ድሃ ማህበረሰቡን ሰው ካልረዳ ሁሌ ሰው እንዴት በግል ታክሞም ይችላል። በጣም ከባድና አስቸጋሪ ሁኔታ ነው። ለመንግስት ጤና ጣቢያና ጤና ተቋማት ራሱ ለሚ መሄድም ከባድ ነው። ከዛም የተነሳም ነው የህክምና ባለሙያዎች ከፍተኛ ችግር ላይ ተዳርገናል፣ አይደለም መልበስ መብላት እንኳን አቅቶናል፣ በማለትም ቅሬታቸውን አንዳንዶቹ ደግሞ በእንባ የታጀበ ንግግሮቻቸውን ሚዲያ ላይ ሲያጋሩም ተስተውሏል። ቤተሰቦቻችን እኛን አስተምረውም አንገታቸውን እንደደፉብን አንፈቅደም በማለትም ጥያቄ ማንሳታቸው የምታወስ ነው። ታዲያ የሀክሞች ደሞዝ በአለም ደረጃም ቢሆን በአፍሪካ አማካይ ከሰባት መቶ ዶላር በላይ እንደሆነ ጭምርም ነው ኢትዮጵያ ላይ ግን ሀክሞች የሚያገኙት ከዘጠና እስከ መቶ ዶላር እንደሆነ ጭምርም የአደባባይ መረጃዎች ያሳያሉ በማለት የመረጃ ምንጮቻችንም እየገለጹ እንደሚገኙ ጭምርም ቅሬታ አቅራቢዎቹም አብዛኞ ወገኖቻቸው ደሞዝም ከዚህ ያልተለየ እንደሆነ የወጡት መረጃዎች ያሳያሉ። በዛ ላይ ደግሞ አንድ ሐኪም ለአንድ ሺህ ሰው ነው ኢትዮጵያ ላይ እስከ አስር ሺህ አማካይ እንደሚሄድም ነው በርካቶቹም እየገለጹ ያሉት የአንድ ሐኪም ኢትዮጵያ ላይ ከፍተኛ የሀኪም ቁጥር አነስተኛ እንደሆነ ጭምርም በተለይ አቅም እጥረት እንዳለ ጭምርም በርካቶቹ የገለጹ እንደሚገኙ ጭምርም ነው። ታዲያስ ዩኒቨርሲቲ መግባት ፈተና፣ እዛ ገብቶ ተምሮ ተመርቆ መውጣት መከራ። ከዛ ወጥቶ ታዲያ እንጀራቸውን በአግባቡ የማያገኙ ከሆነ ህዝብን ጠቅሞም ህዝብን እርካታ አገኝቶ እርካታው ደግሞ ቤት ክራይ ኑሯቸውን ማስተካከልላቸው ከሆነ ምን ይፈይዳል? በማለትም ነው በርካቶቹ በጥያቄዎቻቸው ላይ ያነሱት። ባርነት ይብቃ በማለትም እያሰሙ ድምጻችን ይሰማልን፣ ይከበርልን እያሉ ይገኛሉ። ሌሎች ሀኪሞችን እንዲህ ልክ አይደሉም ብሎ የተከራከሩ አልጠፉም። ምክንያቱም እርካታ ለአእምሮ ነው እንጂ ለገንዘብ አይደለም ይላሉ። ሀኪሞች ደግሞ እንደስሉ ሲሉ መልሷል። እርካታ ቤት ክራይ ክፍልም እርካታ፣ ምግብ ካልሆነ እርካታ፣ ልጆችን ማስተምር ከሆነ እርካታ ትራንስፖርት ካልሆንልኝ የትኛው እርካታ? በማለትም ነው ሀሳባቸውን የገለጹ ያሉት። አሁንም ከፍተኛ የሆኑት ሌሎቹ እንደ ልባቸው ገንዘብን፣ ከፍተኛ ደሞዝ፣ አበል ይስጻጻፉ፣ ህክምና ባለሙያዎች ግን በችግርና በመከራ ይሰቃያሉ። በጣም የሚያሳዝ ነው። ህዝብን ወክሎ ተመረጥን የምሉትም ህዝብ ላይ የተለያዩ ነገሮች እያጭበረበሩ ገንዘብ እንደፈለጉ ስመዘብሩ፣ ሀክምስ መከራውን እያየ እየበላ ያለው ለምን የተመጣጠነ ትክክለኛ ደሞዝ ለሀክም የሚገባው አይከፈልም? ትግራይ ከፍሎ ቢያንስ ትምህርቱን ልጆቹን የሚያስተምርበት ሁኔታ ይፈጠርልን እንጂ ያልነው ለምን ከመጠን በላይም አልጠየቅንም፣ በማለትም ነው መንግስት እንዴት ነው በማለት ሀሳባቸውን እያቀረቡ እንደሚገኙ ጀምርም ነው። የህክምና ባለሙያዎች የስራ አድማ እናደርጋለን እያሉ ይገኛሉ በህግ ግን የስራ አድማ ማድረግ እንደማይቻል ከማይቻሉበት ተቋማት መካከል እንደሚመደብም በርካቶች እየገለጹ ያሉ ሲሆን ታዲያስ ነገሩ ካልተስተካከለ ነገሩን እንዴት ነው የምናደርገው? በማለትም ነው ዶክተሮች ጥያቄዎቹን እያቀረቡ ያሉት። ስለዚህ የሰው ነፍስ ነው ጉዳዩ። ስለዚህ የአንድ ሰው ነፍስ መጥፋት ማለፍ የለበትም። ይህ ነገር በአስቸኳይ እልባት ሊያስገኝለት በመነጋገርና በመወያየት ደሞዝ ዙሪያም ይሁን የሐኪሞቹ ቅሬታ ምን እንደሆነ ፍላጎታቸው ምን እንደሆነ መንግስት ወርዶ መረዳት እንዳለበት፣ ከምንም በላይ ትኩረት ሰጥቶ መስራት እንዳለበት ጀምረም ነው በርካታ ታማሚዎችና በኮማ ውስጥ ያሉት ህክምና በጣም በሚያሳዝን ሁኔታ ከፍተኛ ስቃይ ላይ ያሉት ኢትዮጵያኖች ይገኛሉ። እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ህጻናቶች የሚገኙበት ስፍራ ስለሆነ ከፍተኛ የህዝብ እርዳታ፣ የሀኪም እርዳታ የሚያስፈልጋቸው አያሌ ቁጥር ኢትዮጵያኖች ስላሉ ቢያንስ ነገሮችን በመነጋገር በመወያየት በደንብ ነገሮችን ማስተካከል የሀኪም ደሞዝም እውነትን ማስተካከል አለበት፣ በማለትም ሀሳባቸውን እየገለጹ ናቸው በርካቶቹ። ምክንያቱም ሀኪም በአግባቡ ምግቡን ካልበላ በአግባቡ ቤት ውስጥ ካልኖረ ጤነኛ አእምሮ ከሌለው አእምሮ እየታወከም ቢሆን ሰውን ማከም አይችልም። ስለዚህ በአግባቡ የሚያስፈልገው ነገር ተሟልቶለት መሰረታዊ ነገር የሚባሉት ነገር ተሟልቶለት ስራውን በአግባቡ እንድከውነና እንድሰራም ነው የበርካቶቹ ጥሬ ምክንያቱም ከፈጣሪ በታች ሰውን የሚያድኑት የምታደጉት ሀኪሞች ናቸው በማለትም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው ይህ የሀኪሞች ነገር አሁን ሌት ከቀን እየተነሳ ያለው አንዳንዶቹ ለፖለቲካ ፍጆታም ለማዋል እየሞከሩ ነው ቢቆጠብ የተሻለ ይሆናል በማለትም ሀሳባቸውን የሚያነሱትም አልጠፉም አዎ ያ ነገር እውነት ለሀኪም ድምጽ ለመሆን ወይስ ለፖለቲካ ፍጆታ? በማለትም ሀሳባቸውን የሚገልጹት አሉ። ለሀኪሞች መቆም ለፖለቲካ አይደለም በማለት በርካቶቹም እየገለጹ ናቸው። ሀኪሞችን መደገፍ ሀኪሞችን ጎን መቆም ለሐኪም ድምጽ ከልብ ከሆነ ጥሩ ነው። ምክንያቱም ለፖለቲካ ሳይሆን ሐኪሞች እየጠየቁ ያሉት የዳቦና የእንጀራ ጉዳይ ነው በማለትም ነው በርካቶቹ የገለጹ ያሉት። ግን ለፖለቲካ አላማ ፍጆታ ደግሞም በማስመሰል መግባት እንደሌለባቸው ጭምርም የወጡት መረጃዎችን በማስመልከት አጠቃላይ መሬት ያለው ሁኔታ በማስመልከት የሀኪሞች ጉዳይ የሀኪሞች ጥያቄን በማስመልከትም ነው አጠቃላይ ኢትዮጵያ ውስጥ እየተነሱ ያሉት ነገሮች አሁን በተለይ በህክምና ዙሪያ ደሞዝ አጥሮናል፣ በጣም ጎሎናል በማለትም የከፍተኛ የደሞዝ እጥረት አለ በማለት ማለትም ነው። በዛ ላይ ደግሞም ተመርቀንም ስራ ለመግባትም ብዙ ፈተና መከራ አልፍ ስንደርስም እንደገና ደግሞ የሚገጥመን እዚህ ፈተና ነው። ለምንድን ነው ለፈተና ነው ተፈጠር ነው? ለባርነት ነው ተፈጠር ነው? በማለትም ነው ሀሳባቸውን እየገለጹ ያሉት ሀኪም የለፋውን የሚገባውን የገቢ ምንጭ ማግኘት እንዳለበትም ነው ሀኪሞቹ ጥያቄዎቻቸውን እየጠየቁ ያሉት። ቅንጡ ነገር ሳይሆን የሚያስፈልጉን መሰረታዊ ነገሮች ይሟሉልን በማለትም ነው ሀኪሞቹ ወይም የህክምና ባለሙያዎቹ ጥሪ እያቀረቡ ያሉት። ዛሬ የተሰሙትን በማስመልከት ቀን አብቅቷል እያሉ እንደሚገኙ ጭምርም ነው። ነገሮቹ አሁን ቶሎ መስተካከል እንዳለባቸው፣ በተለይ በውይይትና በመነጋገር መፈታት እንዳለባቸውም ነው። የሰው ነፍስ ጉዳይ ነው። በርካቶቹ አልጋ ላይ ተኝቷል። በርካቶቹ ከፍተኛ ስቃይና ህመም ላይ ናቸው። ስለነሱ ማሰብና መገንዘብ እንደሚያስፈልግ ጭምርም የወጡት የአደባባይ መረጃዎችን በማስመልከትም ነው የህክምና ባለሙያዎች እየከፈሉ ያሉት መስዋዕትነት በህዝብ ዘንድ ከፍተኛ ውለታ እየፈጸሙ እያደረጉ ያሉት ሀኪሞች ናቸው። እያንዳንዱ የሀኪም ውለታ አለው ወይ የታከመበት ዘመዶ አለ ወይ ራሱ ታክሞ ከሀኪም እጅ ስለዳነ ምክንያቱም ህክምና ባለሙያዎች እያ ይገባቸውን በማለትም ነው በርካቶቹም ለሀኪሞች ድምጽ እየሆኑ እንደሚገኙ ጭምርም ነው። የደሞዝ ጉዳይ ሀኪሞች በከፍተኛ ሁኔታ የኢኮኖሚ ቀውስ ውስጥ ገብተናል አልቻልንም በማለትም ነው ኑሯችንን መቋቋም አልቻልንም በማለትም ሀሳባቸውን እየገለጹ እንደሚገኙ ጭምርም የአደባባይ መረጃዎችን በማስመልከትም ነው አጠቃላይ ለእናንተ ዘነ ስላደረገላችሁ የመጣ ነው። ክቡራትና ክቡራን የዩቱብ አድማጮቼ፣ አጠቃላይ እንግዲህ የኢትዮጵያ ሀኪሞች እየጠየቁ ያሉት ጥያቄዎችን በማስመልከትም ነው። ከፈጣሪ በታች ያው እንደምታውቀው ይህ ግልጽ ነው። ሰውን የምታደጉት የሚያድኑት እየተረባረቡ ቀዶ ጥገና እያደረጉ ከፍተኛ መሥዋዕትነት እየከፈሉ ያሉት ሀኪሞች እንደሆኑ በርካቶቹም እየገለጹ እንደሚገኙ ጭምርም ነው። የወጡት መረጃዎችን በማስመልከትም ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ። ከሚኪ ታቦር እንፎ ይህንን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። በዚሁ ቻናል ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሸርና ኮመንት በማድረግም ማበረታታቱን እንዳይረሱ። ለእሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁም።